ነገር ያን ነበር መቆም አልቻልኩ። እሺ አው ምንም ነገር የለም፣ የለም አሁን፣ ከዚህ ጋር ዘምር ነው። እንዲ ነው እንዲ ነው፣ ለካ ኢየሱስ ያሰበ ነገር እንዲ ነው እንዲ ነው፣ ለካ ኢየሱስ ያሰበ ዶክተር ያወጀው አዋጅ እንዲገለበጥ አዋጅ ተገለበጠ ብላ የምን አዋጅ ካንሰር ካንሰሩ መጣና ጠየቀኝ አሁንታር ወይ አለኝ አሜን ነው ወይ አዎ አመልካለሁ ከፋር እገባለሁ ዛሬ ካንሰር ይቀልጣል ጠላት ሊገላት ሁለት ወር እግዚአብሔር ግን በሁለት ወሮ ውስጥ ምስጋና ያደርጋል። ኦ ለዚህ ጌታ ጮት ይችላል ወይ ይችላል ወይ ካንሰር ማጥፋት ይችላል ወይ የሆነ እጅ መጥተዋል? የሆነ ክብር መጥቷል። ማን ነው መለኮታዊ ጣልቃ ገብነት ማን ነው ጮአ አሜን ብሎ መለኮታዊ ጣልቃገብነት ይሆንልሃል። መንፈስ አለም ምን ያሳየኛል? የአንቺ ቤተሰብ ስመለከት ሀያቶችሽ ተከትዬ ሲሄድ የሚመለክ በአዳም ልኮ ታውቂያለሽ አይደል? ይሄ በአዳም ልኮ የሚመለክ ላይ ቁጭ ብሎ የብዙዎችን ኑሮ፣ የብዙዎችን ትዳር፣ የብዙዎችን ጤና በረከት እየበታተነ እየበላ ዘመናትን ያስቆጠረ አንድ መንፈስ አየው። እግዚአብሔር ይህንን መንፈስ እገለብጠዋለሁ አለኝ። ዝጩና ተገለበጠ፣ በላ ተገለበጠ። ጥቁር አንበሳ ያወጀውን ዶክተሮች ያወጀውት ተገልብጦ ነፃ የምትባይበትን ወረቀት እዚህ መምጣት ትፈልጊያለሽ? በእግዚአብሔር። አይ ምንድን ነው እዚህ ንገር ይሁን አንተ ካንሰር አልሞትም፣ በህይወት እኖራለሁ። የእግዚአብሔር ማታ አያለው እያንዳንዱ መንገድሽ፣ አንደኛ ይሄ ራስሽ ይፈወሳል። ጭንቀትን፣ ዲፕሬሽንን፣ ራስ ምታትን እያመጣ ነገርሽን እየበላ ነው መንፈስ ዓለም ላይ በቃ። በዙሪያሽ ያሉ ሰዎች አሁን ተስፋ የቆረጡ ነው። አበቃ እያሉ ነው ማለ እግዚአብሔር አለኝ። አንቺ እንኳን በጣም አሁን እንደምታለቅሽ አልነበርሽም። በጣም ጃይንት ነበርሽ። የሆነ ለነገሮች እጅ ማሰጪ ነበርሽ። የድንግል ማርያም ልጅ ኢየሱስ ወደ ቤትሽ ዛሬ ገባ። እስኪ ኢየሱስ ገባ በሏት። ገባ፣ መጣ፣ ገባ ኢየሱስ ቤቴ አማር በሱ ህይወት ተቀየረ። ያ ማንነት አዲስ ሰው ነ አሜን፣ ነው ወይ ቀየረው የኔን ህይወት አሜን፣ ነው ወይ በደንብ ስምኝ ማየ። በአንቺ ትውልድ ላይ ቁጭ ብሎ እየሟረተ እየደገመ ው የአንቺ ነገር ጸበል አልቻለም። የአንቺ ነገር የሆነ በምንም ነገር አልተቻለም። የአንቺ ነገር ክኒኒ አልቻለውም። የአንቺ ነገር የሰው እውቀት አልቻለም። እግዚአብሔር በሰው ያልተቻለ በእኔ ይቻላል አለ። አሜን። በእውቀት ያልተቻለ በእኔ ይቻላል አለ። አሜን። ከእሷ ጋር ነው የመጣሽው። አታውቅም ነበረ። አታውቅም። በድንገት ነው እኔ ደብቅያት ነው የመጣው። በደንብ ስሜኝ። በእሷ ዙሪያ በእሷ ዙሪያ ጨለማ ውስጥ አያለሁ። የጨለማ ህይወት ውስጥ አያለሁ። የእርግማን ህይወት ውስጥ አያለሁ። አሁን የእሷ ማምለጥ ፈልገች ነው ይዘሻት የመጣች ነው። ይሄ የእግዚአብሔር ቤት ነው። ነይ እስቲ ማየ ምንድን ነው ያለሽ? ምን ላይ ነው የተቀመጠ? ካንሰሩ ጡቴ ነበረ። ወደ አጥንት ተሰራጭቷል አሉኝ። ወደ አጥንት። አሁን የክርስቶስ ደምን እናሰራጫለን። አሜን። ታምናላችሁ ወይ? እየተደረገ ያለው እኮ የሞት አዋጅ እየተገለበጠ ነው። አሜን። ባይሰ ወይ ዛሬ ባይጸልይ ሁለት ወር በተለይ እህ ግንቦት አልቋል አደለ ሰኔ ሐምሌ የሚባል ወር ላይ ድንኳን እየተደኮነ ያለው ያ ድንኳን ግን ዛሬ ለምስጋና ይቀየራል። ሁለት ወር የቆረው በየሞት አዋጅ ዛሬ ተገለበጠ። በኢየሱስ ስም ተገለበጠ፣ ተገለበጠ የውሃ ጣዕም ታውቂ ያለሽ? አንተ ነው የከፈትከው? አሁን ነው የከፈትኩት። ስታመጪ ነበር። ከታሸገ ውስጥ ነው ጣሙ። ጣሙ ስለሚቀየር ነው። በክርስቶስ ደም ቀይሬያለሁ። በክርስቶስ ደም ቀይሬያለሁ። በኢየሱስ ስም ተቀየረ። ወደ ፋውሾዋ ተቀየረ። ወደ ፋውሾዋ ተቀየረ። ጌታ ሆይ ስለእኔ ሳታፍር በጎልጎታ ላይ እርቃንን ተሰቀልክ። በደም ተቀየረ ቀጭ የክርስቶስ ደም ነው። እኔ እሱንም አምከው በመልካም ስታጭ ይሰማሻል። መድኃኒት መድኃኒት አለኝ። የሆነ መድኃኒት መድኃኒት ይንደረ ስም ይባረክ። ለዚህ ጌታ የመድኃኒት ፌቨር የሆነ ቴክስቸር ቴስት የካንሰርን የሚያቀልጥ አሜን፣ ኢየሱስ አሜን። ለዚህ ጌታ ጮኸት ያለው ሰው አሜን። መሰረት ማነች ነች? በደንብ እየሰማች ነው መሰረት የምትባል ሴት አየው። መሰረት የምትባል ሴት መንፈስ ዓለም ላይ ተመለከትኩና በአንቺ ጀርባ አንድ ሴት አየው። ከአንቺ ጀርባ፣ የት አካባቢ ነው የምትኖሪው? ከዱከም ነው የመጣሽው። እሷ ከደብረ ዘይት። ከአንቺ ቤት ጀርባ ተራመድኩ፣ ሶስተኛ ቤቱ ላይ ገባው። ሶስተኛ ግቢ፣ ሶስተኛ ግቢ፣ አወቅሻት። ጭቃ ቤት የሆነ ቆርቆሮ፣ መግቢያው ይኔ በብረቱ ትልቅነትህ የማይሆነው ሲሆን ያለቀ ሲመስል፣ ስለዚህ አመልክሃለሁ። ወገቤ ታጥቄ አመልክሃለሁ። ልክህን አመልክሃለሁ። እግዚአብሔር ዛሬ ነገር ቀይሬ በላ ምግብ ውስጥ ተደርጎ መድኃኒት ተሰቶሽ እውነት ነው። አንደኛ ጤና የለም። እዚህ ጋር ቦታ የለ። አንዴ ወደ ራስህ መታ ትመጣለህ። ቦታ የቀያየረው የሚያምሽ እውነት ነው። ጓደኛ ቤተሰብ፣ ዘመድ የምትዩ አይወድሽም። ምንም የለኝም። አይቀርብሽም፣ አይፈልጉሽም። እውነት ነው። ብቻሽን ብዙ ዘመን ለፋሽ። እውነት ነው። እግዚአብሔር ከዱከም የምትወጪበት ዓመት ነው። መውጣት ትፈልጊያለሽ አዎ ከዱከም መውጣት ትፈልጊያለሽ ጌታ ሆይ አስመርጠኝ ብያለሁ አዎ አስመርጠኝ አስመርጠኝ ቅድም ስታስመርጠው እኔን አስመርጠኝ ብየዋለሁ አንተ ታላቅ አሜን ሥራህ ታላቅ አሜን አሜን ነው ወይ ዛሬ ነገር ይቀየራል አሜን ቅድም ዱባይ መረጠ፣ ልጅ አይደለም። ዱባይ በጣም የንግድ በርስ ይከፈትልሻል። አሜን። መነገድ ትፈልጊያለሽ? አገልጋዮችን እየነገድሽ ሳፖርት ማድረግ ትፈልጊያለሽ? ያስቀመጥኩት ነገር ነው። ጌታ ምስክሬን

በቀኝም ስመለከታት ምንድነው በአድዋ የምትመላለስ ሴት ታውቃላችሁ? እውነት ነው ለብቻው ምትሮስ ሴት ታውቃላችሁ? እውነት ነው የእግዚአብሔር ሰው ማንም የለም። ማንንም እና ይምጣ ይምጣ የእግዚአብሔር ፍቃድ መንፈስ አለም ከዚህ ወሰደኝ። ከዚህ ሲሄድ ከዋናው አስፋልት ወረድኩና ተጀምሮ የቆመ ኮብልስቶን መንገድ ታውቂያለሽ? ተጀምሮ ያልተጠናቀቀ የሆነ በመንገድ ላይ የቆመ እሱ። ወደ ግራ ታጠፌ፣ ወደ አንድ ሰፈር እየሄድኩ ነው። የምሄድበት ስፍራ አሸዋ ግርፍ የሚባል ቤቶች ምናምን ታውቂያለሽ? ተጀምሮ ግን ያ ፊኒሺንግ ያላለቀ ቤት። እውነት ነው። የት ነው የምታውቂው? እሱ የእኔ ቤት ነው። የአንቺ ቤት ነው። ወደ ውስጥ ስገባ መንፈስ ዓለም ምን ይነግረኛል? ብዙ ነገር ነካክተሽ ጀማምረሽ አቁመሻል። እውነት ነው። ብዙ ነገር ተበላሽቶብሻል። እውነት ነው። አዩ አሁን ትንሽዬ እንደ ጉሊት፣ እንደ ሱቅ ምናምን አይደለም፣ የሆነ ትንሽዬ የሚሰራ ሱቅ አይደለም። እግዚአብሔር ትልቅ የንግድ በር ከፍታለሁ። አሜን። ትልቅ የቢዝነስ መንገድ ከፍታለሁ። አሜን። እኔ አንተን በልሜ ቼክ ነበረ። እሺ፣ እና ኦንላይን ላይ ብዙ ጊዜ አስገባኝ ምናምን ስለ አታስገባኝም። ኦኬ፣ በዛ የተነሳ ከዛ እሷን ደግሞ የሆነ ሰውን ሰላም ብለን እንመጣለን። ነይ ብያት ደውዬ ዛሬ ከደብረ ዘይት እንድትፈወስ ስለምፈልግ በጣም እኔ አማኝ ነኝና እንድትፈወስ እኔ አምን ነበር። እሷ በጌታ አደለችም ግን፣ በቃ ጌታ ሆይ በእኔ እምነት እቺ ልጅ መፈወስ አለባት ብዬ መጣውኝ እጃት ማለት ነው። ከዛ እኔ ፓስፖርት አዘጋጅቻለሁ እና መሄድ የምፈልገው አይሮፓ ሮማኒያ እኔሆነ አቀድኩት ማለት ነው። ከዚያም በእልሜ ተነሺ ትለኛለ ካናዳ ነው የምትሄጂው። ኧረ ካናዳ አይደለም አውሮፓ አርግልኝ። እልክ ነበረ ይችላል ወይ አሜን። ነገ ተፈጽሞ ትደውላለች። አሜን በዛው ወይ አንዱ ካጃኪስታን አይደለ? ካጃኪስታን ፕሮፖዛል እያደረጉ ይጽፍላቸዋል፣ ፌል እያደረጉ ይመልሱላቸው፣ ፌል እያደረጉ መጣ። በቃ ደ እሱ ሳይናገር እግዚአብሔር ያስነሳው እና እልክ አለው አሉ። እልክ አለው በሚልበት ሰዓት ላይ የሚል እኮ ደግሞ በስንት ወር ውስጥ ነው የተባለ? በሶስት ወር ውስጥ ምስክርነቱም አለ። ልክ ሊሄድ ስል ፍላይት ሊያደርግ ስል ቪዛውን አሳይቶን ነው የሄደ። ከሶስት ወር በኋላ ፍላይት እንደተነገሩት ትንቢት ተፈጸመ። ልንገራችሁ የእናንተ ፕሮሰስ ሶስት ወር አያልፍም። አሜን አሜን። ዛሬ ትሸኛለሁ። ከሀዘን ግራፊቲ ትወጫለሽ። ከለቅሶ ግራፊቲ ትወጣለ። ጩና ወጣው በላጃለሽ ቴጃልሽ። እግዚአብሔር ምስክሬ ነው። በጣም በቅርብ ጊዜ ውስጥ ታሪክሽን እቀይራለሁ። በሽታውን እነሳለሁ። ትሸኛለሽ። ሆኖልሻ ጩና ሆነ በለው

ቅድም በጣም ወገቤን እያመመኝ ነበር። መቆም አልቻልኩም። እሺ አው ምንም ነገር የለም፣ የለም አይደለም። አሁን ካሪጋ ተዘምራ ያለሽ አው ልቀቅልኛ። እንዲህ ነው፣ እንዲህ ነው፣ እንዲህ ነው። ለካ ኢየሱስ ያሰበ ነገር ሲሳካ እንዲህ ነው፣ እንዲህ ነው፣ እንዲህ ነው። ለካ ኢየሱስ ያሰበ ነገር ሲሳካ ቆራ ዘናብ ያለው

እንዲህ ነው። እንዲህ ነው። እንዲህ ነው። ለካም እግዚአብሔር ሲያስበህ ነገር ሲሳካ። እሷ ካናዳ ስትሄድ ማለት ነው። እግርሽ ተከትሎ እየሰማሽ ነው። ሚኒሶታ የሚባል አሜሪካ እየሰማሽ ነው። አዎ፣ አሜሪካ እግዚአብሔር እንዳስቴር ይልሻል። አሜን፣ ሞገስን አሜን፣ ስልጣንን ለጌታ ከፍ ከፍ ከፍ ያለ። ተፈጸመ። እዚ ጮና ተፈጸመ። በሉ ድገሙላታ፣ ተፈጸመ። የሚገርመው እግዚአብሔር እንደዚህ ይልሻል። የአሁኑ ተበላሽቷል ትዳር፣ በአዲስ ትዳር። አሜን። መንታ ልጆች እዚጮና ይቻለዋል፣ በላ እግዚአብሔር ባንድ አስቀርቶሻል ብሎ ይነበረ ካው በኋላ ቶልቺን ብሎ ይነበረ። የጌታ የጌታ ልጄ የኢየሱስ ልጄ ኮራ በል እንጂ አሜን ነው። ጠላት ቆዘም ያቀርቅር እንጂ ኮራ ፈታ በል የኢየሱስ ልጄ እሱን ለጠራ በአንድ የተዘጋ በኢየሱስም በእውነት ይከፈታ ይከፈታ። እንዳውም እርግጠኛውን የልንገራችሁ ከኢትዮጵያ ተዘጋ ያለ ከውጭ ይከፈታል። ይ ትንሹ ተዘጋ ትልቁ ይከፈታ። መለኮታዊ ጣልቃ ገብነት ይሆንልሃል፣ ይሆንልሻል። ይችልእጩና መለኮታዊ በል ጣልቃ ገብነት ሆኖልኛልይችላል ልጅ ያለኝ አትፍሪ፣ ብቻሽን አይደለሽም። ከአንቺ ጋር ጠላቶችሽ ይንበረከካሉ። ፍጹም ፈውስ፣ ፍጹም ሰላም፣ ፍጹም ደስታ ዛሬ ጠርቻለሁ። ተፈጸመ።